አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ነይ ተክብራችሁ ቻናሌ እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ በተደጋጋሚ የምጠይቁትን ጥያቄ ለመልስላችሁ ነው የመጣሁት። በቃ ነው የት ነው የት ነው ትናንትና በሰራት ቪዲዮ እንደውም እንዴ ልጆች ኮ ሶስት ናቸው 3 ናቸው 3 ለ ለ ብለሽ ሰራሽ ሳምና ምን የብዙ ሰው ጥያቄ ነው የሆነው። በኮሜንት ላይ ስትጽፉልኝ፣ በነገራችን ላይ ከስር እየጻፍኩኝ ነበረ፣ ግን ለአንዷ አስመልስ ደግሞ አንዷ ትጠይቃለች፣ ለአንዷ አስመልስ ደግሞ አንዷ ትጠይቃለች። እና አንዳንድ ጊዜ ነው ቪዲዮ ላይ የምታዩት ይመጣል። እኔ ጋም አንዳንድ ጊዜ እንጂ ቤተሰብ ጋር ስለሆነ ነው እናቴ ጋ ነው ያለው። እንደምታዩት በባለፈው የሰራሁት ቪዲዮ ላይም ነበረ ማለት ነው። እንዳጋጣሚ አንዳንድ ጊዜ ቪዲዮ ላይ ሲደርስ ነው እንጂ፣ ይመጣል፣ ያው ሰላም ብሎን ይሄዳል ማለት ነው። ቁርአን ሲመጣ እዚህ ቁርአን ቤት መስጂድ አጠገብ ስለሆነ አሁን ያለሁት እሱም ወደ ቁርአን ሲገባ ሲመለስም ሊገባ ሲልም ይመጣል እና ያው ቪዲዮ ላይ ስለማታዩት ነው። ሊጠይቀን ይመጣል እንጂ ያው እኔ ጋ ነው ማለት አይደለም። ቤተሰብ ጋ ነው ያለው። በነገራችን ላይ አንድ ነገር ልንገራችሁ። እኔ ልጄን ሳውዲ ሁኜ ወልጄ ነው የላኩትና እናቴ ናት ያሳደገችው። እሷ ስላሳደገችው አሁን እኔን እንደ እናት አይቆጥራኝም። ብዙ ጊዜ ልጆች አይታችሁ ከሆነ በቃ እኛ ስንልካቸው ልክ ወር ወረ ናቸው ወይም ደግሞ አንዲት ልጅ እንደውም እንደዚህ ብላለች ይባላል እና ወደ ገጠር አካባቢ ነው በሻንጣ እናቴ እኮ በሻንጣ ነው ጠቅላ የላከችኝ እና ምናምን እያለች ስትዘፍን ዥዋዥዌ እየተጫወተች ማለት ነው። እንደዛ እያለች ዘፍናለች ይባላል እና አሁን ያቺ ልጅ የመሰላት በቃ ሰው እንደሚለው ማለት ነው። አሁን ልጆች ሲላኩ በቃ እናንተ ኮ በሻንጣ ነው ተጠቅላችሁ የመጣችሁት ምናምን ነገር ስለሚሏቸው ያን ነገር ያምናሉ። በቃ የህፃን አይምሮ ስለሆነ ያን ነገር ስለሚይዙ እውነትም በቃ እኛ ስንልካቸው በሻንጣ አድርገን የላክናቸው ነው የሚመስላቸው። ልክ እንደ ልጅቷ እንደዛ እያለች የምትዘፍ ነው። እርግጠኛ ነኝ በጎረቤት ምናምን እንደዛ ስለሚሏት ነው እንጂ ከራሷ አውጥታ ውረዳ ሰላስላ በሻንጣ ነው መሰለ የተላኩት ብላ አይደለም። ሰው እንደዛ ይላል። በቃ ከሳውዲን የተላከችው ምናምን ወይ ከሳውዲን የተላከው ከአረብ አገር ነው የተላከው ከተባለ ያን ልጅ ማለት ነው። ትላልቅ ሰዎችም እንደዚህ ወይም ህጻናት ልጆች እንደዛ ይሏቸዋል እናንተ እኮ በሻንጣ ምና የመጣችሁት ምናምን ይሏችኋል። እና ያን ነገር ይይዛሉ ልጆች እውነትም ይመስላችኋል። ልክ እያደጉ ሲሄዱ ምናምን ነው እንትን ያን ነገር የሚያገናዝቡት እንጂ ማለት ነው። እና አሁን የእኔ ልጅም እንደዛ ነው የላኩት ከዛ ወልጄ ላኩት። እዚህ እናት ያሳደገችው እና አሁን ምናልባት ያንን አስተሳሰብ ላያስብ ይችላል። ያው ትንሽ በሰል ስላለ ማለት ነው። ሕፃን ሆኖ ግን እንደዛ ነበር የሚያስበው። ሁላ እንደዚህ ይሉት ነበር ምናምን ትለኛለች እናቴ። ጎረቤት እንደዚህ ተልካ ኮ ነው አንተ፣ ምናምን ተጠቅልለ ተልካ ነው ምናምን ይሉት ነበር። እና እኔ ተጠቅልሌ ነው እንዴ ግን የተላኩት? ምናምን እያለ ይጠይቀኛል ትለኝ ነበር እናቴ። እና ብዙ ጊዜ እንደዛ ስለሚባሉ ልጆች በቃ እኛን ልክ በቃ ወልደው ነው እናት አባቶቼ ናቸው ምናምን ብሎ ለመቀበል ያቅታቸዋል። እና አሁን የኔ ልጅም ልክ እንደዛው እናቴናት ምናምን እንደዚህ ብሎ ወደ እኔ እንትን አይልም። እናቴናት ብሎ የሚያስበውም አባቴናት ብሎ የሚያስበውን ቤተሰቦችን ነው። ገብቷችኋል? እና አሁን እናቶሎኔ እናትነኝና በግድ እናቶሎኔ ጋር ተቀመጥ እንደዚህ ማለት አልችልም። ለምን አሁን እሱ በስሏል፣ ነፍስ አውቋል። የማስገድድበት ሁኔታ የለኝም። ለዛውም ደግሞ ለናቴ። ቀሬ ሀብቴ ብላ የምታስበው እሱን ነው ብዙ ለፍታ አለታለች ብዙ ብዙ ነገር አድርጋለታለች እና በቃ ከእኔም በላይ ለሱ ነው የለፋችው። እና ልጇ ልጄ ነው ብላ ነው የምታስበው የልጄ ልጅ ሳይሆን ልጄ ነው ብላ ነው የምታስበው እና እውነትም ልጇ ነው እኔም ያንን ነገር እንደዚህ ነው እንደዚህ ነው አልልም እዚህ ሀታ መጥቶ የሆነ ነገር እንደዚህ ለእንትን ለማለት ቢፈልግ እንዴ ለፍታ ሳድጋ እሷ መንከባከብ ያለብህ ማገዝ ያለብህ መሆን ያለብህ ከእናቴ ጋ ነው ነው ምለው እንጂ እንደዚህ ናቶሎ ከእኔ ጋ እንደዚህ ምናምን ማለት አልፈልግም። እና ቤተሰብ ጋ ነው ያለው ላችሁ ፈልጋለሁኝ እና ይህንን እንግዲህ ኮሜንት በተደጋጋሚ ትጠይቃላችሁ። አሁንም እንደዚህ ብዬ አብራርቼ ተናግሬም ነገጧት እንግዲህ መልሳችሁ ልትጽፉ ትችላላችሁ። ምናልባት አዲስ ቤተሰብ ምናምን የምትሆኑ እንደዚህ አይነት ነገር ይፈጠራልና ና እስኪ በሰፊው ለአብራራ ብዬ ነው የመጣሁት። እና ይህንን ይመስላል ያለው ነገር ማለት ነው ውዶችዬ። ልጆች እንግዲህ ብዙ ጊዜ በዚሁ አጋጣሚ ማወቅ ያለባችሁ ወልደን የምንልካቸው ልጆች ለእኛ ምንም አይነት ፍቅር ምንም አይነት ስሜት እንደሌላቸው ማወቅ አለባችሁ። ቢያንስ የሆነ ልካችኋቸው እንኳ እንደዚህ አይምሯቸው በደንብ በስሎ ትልቅ ሰው ሁነው ሳይሆን መገናኘት ያለባቸው ከነሱ ጋር የሆነ አይምሯቸው ገና ለጋ ሆኖ ትንሽዬ ሆነው ቢያንስ ሁለት አመት ሶስት አመት አካባቢ ሁነው እንትን ብታገኟቸው እናንተን የመቀበሉ እንትን አሪፍ ሊሆን ይችላል። ምሳሌ አሁን ሴቷ ልጄንም ልክ ያት ነው። እሷንም እናቴ ናት ያሳደገችልኝ ያው ወደ ሶስት አመት አካባቢ እንደሆናት መጣሁኝ ማለት ነው እኔ። ስለዚህ አሁን እሷ እኔን የመቀበሉ እንትን ከፍ ያለ ነው ከዚህኛው ማለት ነው ገባችሁ? እና በደንብ አይምሯቸው እንትን ሳይል ብትመጡላቸው እላለሁኝ እንግዲህ ከእኔ ተሞክሮ ማለት ነው እና በጣም እንትን ካሉ በኋላ ግን መመለሱ ከባድ ነው እኔ እናት ነኝ ብት መተሽ የማይሆን ነገር ነው እንዲሁም አንዲት እህቴ ኮሚንት ላይ እንደዚህ ብላ ጽፋለች አባታቸው ነበረ እያሳደጋቸው ያለው እና እናታቸው እዛ ውጭ ሆና እየሰራች እያለ ከዛ አባታቸው ሞተ ማለት ነው እንደ አጋጣሚ አባታቸው ሲሞት አሁን እሷ እናታችሁ ነኝ ብላ ስትመጣ አንቺ ወደ መቃብር ቦታ ሂጂና አባታችን ተመልሶ ይምጣልን ብለው አሉ ልጆቹ፣ ብላ አንዲት እህቴ ጽፋ ነበር እዚህ ኮሜንት ላይ ማለት ነው። እና በጣም ነበር ያዘንኩት። እና ሊሉም ይገባቸዋል። ለምን እንደሆነ ታውቃላችሁ? እነሱ እሷ አያቋትም። የሚያውቁት አባታቸውን ነው በቃ በቃ ዱብ ዳ መታችሁ፣ እንደዚህ እናታችሁ ነኝ ተቀበሉ ምናምን ብትሉ ልጆች፣ የልጆች አእምሮ ነው የያሳደጋቸውን የሚያውቁትን ነው እንጂ የሚቀበሉት። እናንተ ትናንት መታችሁ፣ እናትህ ነኝ አባትህ ነኝ ብትሉ አይቀበሏችሁም እና ዋናው የእናትና የአባት ፍቅር አግኝተው ልጆች መኖር አለባቸው በሚል ነው እኔም አሁን ዋጣ አድርጌ ችግሬን ወገቤን አስሬ ልጆች ጋር የተቀመጥኩ ትላቸዋለሁ ውዶች እና ምንም እንደዚህ ዱኒያ ፍለጋ እየተሯሯጥ በቃ አብዛኞቻችን ልጆቻችን ረስተናቸዋል ወላ ነው የምላችሁ በቃ ለዱኒያ ነው እዚህ እንወልዳለን እዚህም ብንወልዳቸውም በቃ ጥለን መሄድ እዛ ብንወልዳቸውም መላክ እና ምን ይበሉ ልጆቹስ እና በጣም አንዳንድ ጊዜ ያሳዝናል። ዱኒያ እንደዚህ ታደርጋለች፣ ታነጣጥላለች እናትና ልጅን። ያ ፍቅር መልሶ ይመለስ ልክ እንደ እናትና ልጅ ፍቅር ይሁን ቢባል አይሆንም። እና በጣም ይከብዳል ይሄ ነገር። በተቻላችሁ መጠን እጆቻችሁን ወልዳችሁ ብታሳድጉ ባይ ነኝ። በቃ ችግራችሁን ዋጥ አድርጋችሁ ማለት ነው። ከልጅ በላይ የለም ምንም ነገር። እና ይሄን ይመስላል ውዶች፣ ያለው ነገር። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ኢንሻአላ ተመልሼ እስከመጣ አላ፣ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።